ይህ በዓለማችን እጅግ በሚሊየን የሚቆጠሩ ክርስቲያኖች የሚሰባሰቡበት ፈረንጆች እንደ ግሸን ማርያም አድርገው የሚያከብሩት እመቤታችን ቅድስት ድንግል ማርያም ተአምር ያደረገችበትን ዕለት በማስመልከት በሜክሲኮ ዋና ከተማ ሜክሲኮ ሲቲ በሚገኘው ጓዳሉፔ ተብሎ በሚጠራው በዓለም እጅግ በጣም ብዙ ክርስቲያኖች የሚገኙበት በእምብርክክና በመዳፋቸው እየተጓዙ መቤታችን ቅድስት ድንግል ማርያም ያደረገችላቸውን ተአምራትንና ንስሐቸውን የሚቀበሉበት እጅግ በጣም ተአምራዊ ስፍራ ነው። በሜክሲኮ ሲቲ የሚገኘው ጓዳሉፔ ቅድስት ማርያም ካቴድራል በዓለም ታሪክ እጅግ በጣም ብዙ ክርስቲያኖች በመሰባሰብ የሚገኙበት በአንድ ክብረ በዓል ብቻ ከአስር ሚሊዮን በላይ ክርስቲያኖች እየተሳተፉ በት ፈረንጆች እመቤታችን ቅድስት ድንግል ማርያምን ልክ እንደ ግሼን ማርያም አይነት ክብረ በዓል ያከብራሉ እንዴ እስኪያስብል ድረስ ከዓለም የአራቱም ማዕዘናት የሚሰባሰቡበት ስፍራ ነው። በዚህ ስፍራ ክርስቲያኖች ጸሎት አቅርበው ልመናቸው ያልተሰማበት፣ ልመናቸው ተሰምቶ ደግሞ ስለት እያላቀረቡበት ጊዜና ሰዓት የለም። ይህ የሜክሲኮ ጓዳሉፔ ቅድስት ማርያም ቤተ ክርስቲያን ከግሼን ማርያም ክብረ በዓል ጋር የሚያመሳስላቸውና ኢትዮጵያውያን እንዴት ባለ ድንቅ መንፈሳዊ ስነ ስርዓት መቤታችንን እንደሚያከብሯት ስናስብና ስንገምት ይህን ታሪክ እያለምንም ልዩነት ሜክሲኮ ውስጥ ክርስቲያኖች መቤታችን ቅድስት ድንግል ማርያምን ሲያከብሯት እንመለከታለን። ሰላም፣ ውድ የንጋት ኮከብ ሚዲያ ቤተሰቦች በዛሬው ዝግጅታችን በዓለም እጅግ በጣም በርካታ ክርስቲያኖች የሚገኙበት የሜክሲኮ ጓዳሉፔ ቅድስተ ማርያም ቤተ ክርስቲያን ክብረ በዓልን በተመለከተ አስገራሚ መረጃዎችን ይዤላችሁ ቀርቤያለሁ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ደግሞ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክና ሼር እያደረጋችሁ አብራችሁኝ እንድትቆዩ የምጋብዛችሁ ሙሉጌታ ስዩም ነኝ። ክርስቲያን ተብሎ እመቤታችን ቅድስት ድንግል ማርያምን የማይወድ፣ በመጽሐፍ ቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 48 ላይ እናታችን ቅድስት ድንግል ማርያም እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ብላ የተናገረችውን የትንቢት ቃል እያሰበ ለእመቤታችን ቅድስት ድንግል ማርያም ክብርን የማይሰጥ፣ ለአምላክ እናት ምስጋናን የማያቀርብ ክርስቲያን የተባለ በዓለም ላይ ማግኘት ይከብዳል። አሁን በተለይ በቅርብ ጊዜያት እንደምንሰማውና እንደምንመለከተው ከካቶሊክ ከኦርቶዶክስና ከጥንታውያን አብያተ ክርስቲያናት በተጨማሪ እመቤታችን ቅድስት ድንግል ማርያምን በማያከብሯት በፕሮቴስታንቶችና ኢቫንጀሊካን ቸርች ውስጥም የጥንቱን የማርቲን ሉተርን ፈለግ በመከተል እመቤታችን ቅድስት ድንግል ማርያምን የሚያከብሩ ፕሮቴስታንቶችን በምዕራቡ ዓለም እየተመለከትን እንገ

በሜክሲኮ ዋና ከተማ ሜክሲኮ ሲቲ ጓዳሉፔ ተብሎ በሚጠራው ታዋቂና እጅግ በጣም ስመጥር በሆነው ቤተ ክርስቲያን በዓለም ላይ አሉ የተባሉ አብያተ ክርስቲያናትና ክርስቲያኖች በሁሉም አማራጭ በእግር በተሽከርካሪም በአየር በመብረር ወደዚህ ስፍራ በዓመት አንዴ ልክ እንደ ግሸን ማርያም ሁሉም ከረዥም ርቀት በኋላ በመሰባሰብ እመቤታችን ቅድስት ድንግል ማርያምን የሚያከብሩበት ስፍራ ነው። በብዙ የማህበራዊ ሚዲያና ታላላቅ መገናኛ ብዙሃን ላይ ቅድስት ማርያምን የሚያከብሩ የሜክሲኮ ጓዳሉፔ ተጓዦችን በተመለከተ ብዙ ዘገባዎችንና መረጃዎችን በዓለም አቀፍ ሚዲያዎች እየተሰራ ሲሆን ይህንን ጉዳይ ይበልጥ ለመረዳት እና ለመገንዘብ በጉግል በዩትዩብ እና በሌሎች አማራጭ ሚዲያዎችም ጓዳሉፔ ብላችሁ ሰርች ብታደርጉ ከምትገምቱት እና ከምት ሰሙት በላይ ፈረንጆች በምዕራቡ ዓለም ያሉ መቤታችን ቅድስት ድንግል ማርያምን እንዲህ ያከብራሉ እንዴ ብለው እስኪገረሙና እስኪደነቁ ድረስ መቤታችንን በመሰባሰብ በዓመት አንዴ በመገናኘት ከቅርብም ከርቀትም በመሰባሰብ እንደሚያከብሯት መረጃዎች ይጠቁማሉ። አሁን በዚህ ቪዲዮ ላይ እንደምንመለከተው ዓመት ቆይተው ዓመት ደርሰው በዓሉን ለማክበር ወደ ሜክሲኮ ሲቲ ጓዳሉፔ የመጡት ከላቲን አሜሪካ ከሰሜንና አውሮፓ እንዲሁም ከሩቅ ምስራቅ የተሰባሰቡት ክርስቲያኖች ዕለቱና ሰዓቱን አግኝተው ወደዚህ ቤተ ክርስቲያን በሚመጡበት ሰዓት ላይ ሁሉም በመሳልና በስዕለት ነበር የአምናውን በዓል ያጠናቅቁት። ቢሆንም ያ ጊዜ አልፎ ዘንድሮ በሚተካበት ሰዓት ላይ ሁሉም ስለቱንና መባ ስጦታውን በመያዝ ወደዚህ አስገራሚና ስመጥር ወደሆነው ቤተ ክርስቲያን ስለታቸውን መሻታቸውን እንደተፈጸመላቸው በመግለጽ በጉልበታቸው በመንበርከክ የመቤታችን የቅድስት ድንግል ማርያምን ስዕል በፊትና በጀርባቸው በመያዝና በመሸከም እናታችን ቅድስት ድንግል ማርያም የጓዳሉፔ የሜክሲኮዋ ማርያም ለእኔ እንደሰማች ለእናንተም ትስማ እያሉ ምስክርነታቸውን እየገለጡ የማርያምን አማላጅነትንም እየመሰከሩ እነዚህ ከልዩ ልዩ ዓለማት የተሰባስቡ ክርስቲያኖች ይህን አስገራሚ እምነታቸውንና ምስክርነታቸውን እመቤታችን ቅድስት ድንግል ማርያም ደጅ በመድረስ ደጇን ለመሳለም አብቅታናለች በማለት በጉልበታቸው ተንበርክከው ጉልበታቸውን እስኪያማቸውና ሕመምና ጥዝጣዜ ተሰምቷቸው መራመድና በእንብርክክ መጓ መጓዝ እስኪያቅታቸው ድረስ እንዲህ እያነከሱም በደረታቸውም እየተሳቡ ወደ ደጇ ወደ በሯ ይሳባሉ ይሮጣሉ። ይህን ጉዳይ አስመልክቶ የጓዳሉፔ ቅድስት ማርያም ቤተ ክርስቲያን ታሪክ እንደሚገልጠው በጉልበታቸው የመሄዳቸውና የመሳባቸው ምክንያት ስዕለታቸው እየደረሰላቸውና መቤታችን ቅድስት ድንግል ማርያም ላደረገችላቸው ድንቅ ተአምር ምስጋናን ለማቅረብ ብዙ ክርስቲያኖች በቤተ ክርስቲያኑ ግቢ በር ሲደርሱ እንዲህ ባለ መንፈሳዊ ስነ ስርዓት ለእናታችን ቅድስት ድንግል ማርያምን ክብር በመስጠት ምስጋናን የሚያቀርቡበት ስነ ስርዓት እንደሆነ ይናገራሉ። ሌላው ከዚህ ጋር ተያይዞ ደግሞ አብዛኛው ክርስቲያን መቤታችን ቅድስት ድንግል ማርያም እጓዳሉፔ ቤተ ክርስቲያን ሲደርስ ከካህናት ጋር በመነጋገር የንስሐ ቀኖና የተቀበሉና የተሰጡ ክርስቲያኖች ከደጇ ሲደርሱ ንሳቸውን ቀኑናቸውን ልክ በጾምና በስግደት እንደምንቀበለው ሁሉ እነዚህ የሜክሲኮና ከመላው ዓለም የተሰባሰቡ ክርስቲያኖች ወደ ጓዳሉፔ ቅድስት ማርያም ቤተ ክርስቲያን ሲደርሱ ንስሐቸውንና ቀኑናቸውን ለመፈጸምና ለመወጣት በጉልበታቸው ተንበርክከው መከራና ሕመሙን እየተቀበሉ በሕዝብ ፊት በደንግል ማርያም ደጅ እንዲህ ያለውን ስነ ስርዓት እንደሚፈጽሙ የቤተ ታሪክ ተናጋ ተወዳዳሪዎችና መምህራን ይናገራሉ። በሜክሲኮ የጓዳሉፔ ቅድስት ማርያም ቤተ ክርስቲያን ታሪክ የሚጀምረው በ16ኛው መቶ ክፍለ ዘመን ነው። በዚህ ክፍለ ዘመን አንድ የሜክሲኮ ክርስቲያን ወደ ገጠራማ አካባቢ ለእርሻ በሚወጣበት ሰዓት ላይ እናታችን ቅድስት ድንግል ማርያም በዚህ ስፍራ ላይ እንደተገለጠችለትና እንደታየችው ታሪክ ይናገራል። ይህም ሁዋን ዴጎ ተብሎ የሚጠራው ግለሰብ የሁሉ እናት የፍጥረታት መመኪያ የክርስቶስ እናት የሆነችውን ድንግል ማርያምን በመመልከቱ እጅግ ግራ በመጋባትና በመደነቅ እየተመለከተ ሳለ ከእናታችን ከቅድስት ድንግል ማርያም የወጣውን ቃልና ድምፅ ሰምቶ ቃልና ትእዛዝ እንደተቀበለ ነው ታሪኩና ገድሉ የሚናገረው። ይህም የተሰጠው ትእዛዝ አሁን ብዙ ክርስቲያኖች የሚሰባሰቡበት እጓዳ ሉፔ ተብሎ የሚጠራው በሜክሲኮ ሲቲ ሰሜናዊ ክፍል በሚገኘው በዚህ ስፍራ ላይ በእናታችን ቅድስት ድንግል ማርያም ስም ቤተ ክርስቲያን እንዲሰራ፣ ይህንን ትእዛዝና ቃል ልህዋን ዴጎ እንደሰጠችው ነው ታሪኩ የሚናገረው። እርሱም ይህንን ቃል ከእናታችን ከቅድስት ድንግል ማርያም ከተቀበለ በኋላ በወቅቱ ለነበሩት ለሊቀ ጳጳ ጳጳሱ የእመቤታችንን ቃልና ትዕዛዝ ይነግራቸዋል። እሳቸውም ተራቅ እዥትና ህልም መስሏቸው ይህዋን ዴጎን ቃል ሊሰሙት አልቻሉም ነበር። አንተ እውነተኛውንና ትክክለኛውን የእመቤታችንን ቃል ሰምተ ከሆነ ለአንተ የተነገርህን ቃል እኔ ማረጋገጥ እፈልጋለሁ ብለው ይህንን ቃል በተአምር ካልሆነ ከእሱ የሰሙትን ቃል እንደማያምኑ ነበር እየነገሩት። እርሱም ከዕለታት አንድ ቀን ወደዚያ ስፋ ስፍራ በመጓዝ ድጋሜ ከመቤታችን ቅድስት ድንግል ማርያም ጋር ሁዋን ዴጎ ይነጋገራል። እሷም መቤታችን ቅድስት ድንግል ማርያም ለሁዋን ዴጎ የሰጠችው ምልክት ሊቀጳጳሱም ይህንን አይቶ የመቤታችን ቤተ ክርስቲያንን በዚህ ስፍራ ላይ እንዲያነጽ በሁዋን ዴጎ ላይ የቅድስት ድንግል ማርያም ምስልና ሥዕል ታትሞ ነበር። እየተመለሰው ሊቀጳጳሱም ይህንን ቃል ድጋሚ ከሁዋን ዴጎ ሲሰሙ፣ አሁንም ድንግል ማርያም በዚህ ስፍራ በስሟ ቤተ ክርስቲያን እንዲሰራላት ትፈልጋለች በማለት ሁዋን ዴጎ ሲናገር ሊቀጳጳሱ ያስተዋሉትና የተመለከቱት ከሁዋንዴጎ ቃልና ንግግር በላይ ከልብሱ ላይ የታተመው እጅግ በጣም አስደናቂ በሆነ ህትመት፣ የእመቤታችን የቅድስት ድንግል ማርያምን ስዕል በልብሱ ላይ ይመለከቱ ነበር። እርሳቸውም በመገረምና በመደነቅ የሚያዩትን ነገር ለሆዋን ዲዬጎ ያሳዩታል። እሱም ይህን ነገር አላስተዋለውም ነበርና፣ ይህ የእመቤታችን የቅድስት ድንግል ማርያም ተአምር ነው። እኔም በዚያ ስፍራ ድንግል ማርያም ስታናግረኝ እንዲህ ባለ ሁኔታና ልብስ ነበር ለእኔ የተገለጠችው። ከእሷ ብርሃን ይወጣል። እሷም ስታናግረኝ ከላይዋ ላይ ሰማያዊ መጎናጸፊያ ደርባለች፣ ከውስጥ ደግሞ ቀይ የሆነ የተዋበም ቀቢስ ለብሳለች በማለት ሆዋን ዲጎ እያየውንና በልብሱ ላይ የታተመውን የድንግል ማርያምን ምስዕል ተመሳሳይነት ለሊቀጳጳሱ ይነግራቸዋል። እሳቸውም ይህንን ቃል በተአምራት በማየታቸውና በመቀበላቸው ከዚያን ሰዓት ጀምሮ በጓዳሉፔ የእመቤታችን የቅድስት ድንግል ማርያምን ቤተ ክርስቲያን ሰርተው እንዳነጹትና ለአገልግሎት እንዳበቁት ታሪክ ይናገራል። እንግዲህ ከዚያን ሰዓትና ጊዜ ጀምሮ ይህ የእመቤታችን ተአምር፣ ለሁዋን ዴጎ ያደረገችውን መገለጥ የሰሙ በዓለም ያሉ ክርስቲያኖች ሁሌ በየዓመቱ የእመቤታችንን የቅድስት ድንግል ማርያምን ክብረ በዓልን ለማሰብ ወደዚህ ወደ ሜክሲኮ ዋና ከተማ እየተሰባሰቡ ስዕለታቸውን፣ መሻታቸውን የተደረገላቸውን የድንግል ማርያምን ምልጃና ቃል ኪዳንን እየመሰከሩ ወደዚህ ስፍራ በድንቅ ስነ ስርዓት ይመጣሉ። ወደ በዓሉ ከመምጣታቸው በፊት አብዛኛዎቹ በርቀት አካባቢ የሚኖሩ በተለይ በላቲን አሜሪካ ውስጥ የሚኖሩ ክርስቲያኖች በእግራቸው ጭምር ከቺሊ፣ ከአርጀንቲና፣ ፓራጓይና ብራዚል ከመሳሰሉት ሀገራት በእግራቸው በመጓዝ በሰሜን አሜሪካ ውስጥ ወደምትገኘው ወደ ሜክሲኮ ሲቲ ይጓዛሉ። ሌሎች ደግሞ አገኙት አማራጭ ወደዚህ ስፍራ በመሰባሰብ ሁሌ በየአመቱ ይህንን መንፈሳዊና ሐዋርያዊ ጉዞን እያደርጋሉ። በቦታው ላይም አመት ደርሰው ከተገናኙ በኋላ ወደ የትም ስፍራና አካባቢ ለእረፍትና ለምኝታም አይጓዙም። በዚያው በደጇ በድንግል ማርያም በር ድንኳናቸውን ምንጣፋቸውን ዘርግተውና ተክለው በዚያም አመት ያደረሳቸውን ቃል ኪዳንና ስዕለታቸውን እየፈጸሙ ሲፈጽሙ ሌሊቱን የመቤታችን የቅድስት ድንግል ማርያምን ምስጋናን እየሰሙ በዚያም ጸሎታቸውንና ስዕለታቸውን እያቀረቡ እንዲህ በምንመለከተው ስነ ስርዓት ከዓለም የተሰባሰቡት ክርስቲያኖች በድንግል ማርያም ደጅ እያድራሉ፣ ይሰባሰባሉ። እንዲህ ካደረጉ በኋላ ነው በማግስቱ ዋናው የክብረ በዓል ቀን ሲደርስ ይህን ስዕለታቸውን የሚፈጽሙት ለአመት ደግሞ እንድታደርሳቸው ስዕለታ

እነዚህ በሜክሲኮ ጓዳሉፔ የሚገኘውን እመቤታችንን በዓል ማክበር እየተሰባሰቡትና ከሁሉም አቅጣጫ የመጡት ክርስቲያኖች በኢትዮጵያ ውስጥ እንደሚከበረው እንደ ግሸን ማርያም እንደ አክሱም ጽዮንና ሌሎች ታላላቅና አበይት የእመቤታችን በዓላት ያለምንም ልዩነት በተመሳሳይ ስነስርዓት በተመሳሳይ አከባበር እመቤታችንን ቅድስት ድንግል ማርያምን ፍጥረትና ዓለም በልዩ ልዩ ስፍራ እያሉ ያሉ ክርስቲያኖች እንዲህ አስገራሚ በሆነ ሥነ ሥርዓት እያከብሯታል። ይህ እመቤታችን የተናገረችው የትንቢት ቃል ኖ ከዛሬ ጀምሮ ትውልድ ሁሉ እያመሰግኑኛል ብላም የተናገረችው ትንቢታዊም ቃል በዘመናችንና በትውልድ ውስጥም እየተፈጸመ እመቤታችን እየገነነች የክርስቶስም እናት በሁሉ ዘንድ እየተመሰገነች ትገኛለች። እንግዲህ ለዛሬው የእመቤታችን የቅድስት ድንግል ማርያምን ክብረ በዓል በተመለከተ በሜክሲኮ ጓዳሉፔ ያለውን በዓለም እጅግ በጣም በርካታ ክርስቲያኖች የሚገኙበት በዓመት ደግሞ ወደ ሀያ ሚሊዮን ክርስቲያኖች የሚሳልሙትን ይህንን ቤተ ክርስቲያንና የእመቤታችንን ተአምር በተመለከተ ያዘጋጀውላችሁ መረጃ ይህንን ይመስላል። በቀጣይ ጊዜ በአዲስ መረጃ እስክንገናኝ ድረስ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቀጣይ መረጃ ሲለቀቅ ደግሞ ፈጥኖ እንዲደርሳችሁ የደወል ምልክቷን በመጫን ይህ አስገራሚ መረጃ ደግሞ ለብዙዎች ተደራሽ እንዲሆን ላይክና ሼር እያደረጋችሁ ከቻናላችን ጋር በወዳጅነት እንድትዘልቁ እየጋበዝኩኝ የምሰናበታችሁ ሙልጌታ ስዩም ነኝ።